ሰጠናለሁ ግን ብዙም እንትን አላለውኝም ምንም ነገር። በቃ እኔ በጣም ነው የምደነቀው ሳይህ። እናያለን ያው ሶሻል ሚዲያ ተጠቃሚዎች ስለሆንን ብዙ ነገር ነው የምናየው እና እንታዘባለን። ያው ደግሞ አንተን የወለደች እናት የተባረከች ናት። እግዚአብሔር ዘመኗን ይባርክ እናትህን በእውነት ይህን የመሰለ ትውልድ ስላፈራች የእሷ ጸሎት ነው። በጣም እሷ በጣም እየተመረቀች ነው፣ እና በጣም የእሷ ጸሎት ሰርቷል። ብዙ ጊዜ ጸልናለች። ነው፣ ልክ ነው። ይኸው እያየን እኮ ነው። ይኸው ልጆችህን እቅፍ ድግፍ አድርገህ እኔ አባት አለው ብለህ ተቀብለህ፣ በእውነት በዚህ ዘመን ያውም በጣም ጎበዝ ልጅ ነህ። እግዚአብሔር ይዋርክህ፣ ልጆችህ ይባረኩልህ፣ ያሳድግልህ ጌታ። ይኸው ይህን የመሰለ ወንድም ደግሞ መከታ ጠገበህ አለ። ፍትት ብለህ መኖር ነው በቃ፣ ከልጆች ጋራ እሸው ይና እያልክ እግዚአብሔርን እያመሰገንክ እውነት፣ እድለኛ ነህ በሚያምሩ ልጆች እግዚአብሔር ባርኮሃል። በዚህ በወጣትነት አይደል፣ ልጆች ከእግዚአብሔር ናቸው። ስለዚህ በቃ አንተ በጣም እድለኛ ነህ። እግዚአብሔር ደግሞ ከዚህ በላይ ደግሞ ጸጋና ጥበብ ይሙላብህ። አንተንም ልጆችንም አዳምን ደግሞ መልካም ልደት ብለናል። እንኳን ተወለደ አደርስለታል። እግዚአብሔር ደግሞ የሰጠህን ቤት አይተናል። እግዚአብሔር ይመስገን ይሄን የመሰለ ቤት ስለሰጠህ ስላስደሰተህ እግዚአብሔር የተመሰገነ ይሁን፣ ሁሉ ነገር እና ፋንዬ ብዙ ሰው ይወድሃል። እግዚአብሔር አስቦ ስለሚሰጥሽ ሁሉ ነገር እኔም እገርማለሁ እና አንዳንድ ጊዜ ሳይሆ ነው እንትን የሚለኝ። እግዚአብሔር የሰራልኝ ስራ ሳስበው በጣም ይገርምኛል። ሳታስቢው ስለሚሆን እንትን አትይውም፣ ምን እንዳደረገልሽ እራሱ አልጠቂም አንዳንዴ። እና ስታስቢው በጣም ብዙ ነገር ነው። እግዚአብሔር ልብን ነው የሚያየው። እግዚአብሔር እኮ የልብ አምላክ ነው። እግዚአብሔር የሰውን ልብ ያያል። ስለዚህ ያንተን የሚያይ የውስጥህን የሚያይ ሰው ፊትን ያያል፣ እግዚአብሔር ልብን ያያል ይላል እግዚአብሔር ቃል። እና ምን ደረግሽ ስላልታየ ምንም አልታየ። ገባሽ? አንዳንዴ ሳይታይሽ ምንም ምን ደረግሽ ሳታየኝ፣ ግን ራሱ ሲያደርግልሽ ትደነቃለህ፣ አይደል? አዎ፣ እግዚአብሔር ነገር ያስገርማል። በእውነት ጨዋ ነህ፣ የጨዋ ልጅ። ብዙ ሰም ያሳየናል ፈጣሪ በህይወታችን። ግን ከዛ ግን የሆነ የምቾት ላይ ስትገቢ ትንሽ የመርሳት ችግር አለ። እሱን ነገር ነው እሱ እሱ ይሰመርበት። አይ በቃ ደግሞ ሁል ጊዜ ሰው ምንም ነገር ቢደርስበት በህይወቱ ብዙ ፈተና አሳልፋለ ውጣ ውረድ በህይወት ውስጥ ግን በዛ ውስጥ እግዚአብሔርን ስታመሰግን፣ በምንም መልኩ ስታልፍ እግዚአብሔርን ስታመሰግን፣ እግዚአብሔር ደግሞ በጣም ቀላንተ መንገድን ሁሉ ይከፍትልሃል፣ ሁሉን ነገር በቃ ከአንተ ጋር መሆኑን ያሳይሃል እና ደግሞ መገፋት ደግሞ ጥሩ ነው ምንም እንትን እንዳይልህ ለምን ለተገፉት ነው እግዚአብሔር የሚቆመው ለተገፋው ነው የሚቆመው ጌታ እና በርታ ወንድሜ ይልልህ ነው እግዚአብሔር ከአንተ ጋር ይሁን ደስ ብሎኛል በጣም አሁን እንዲህ ደስ ብሎ ስላየው በዚህ ሁለት ቀን ውስጥ ሳይህ በጣም ደስተኛ በቃ ተቀይሯል ፊትህ ሁሉ ከነበረህ ነገር እና ውስጥ ምን ያህል እንደተደሰተ ስላየው በጣም ደስ ብሎኛል። በጣም ለእኔም ሰርፕራይዝ ስለሆነ አራት አምስት ወር ሙሉ ውጭ ያለ ቤት ነበርኩና ገባሽ? ከባድ ነው በጣም ናው በጣም ያለ ቤት በጣም ሁላችንም አይተነዋል። ቤት ከሌለ በቃ ከባድ ነው፣ ያውም ደግሞ ከልጆች ጋራ ይከብዳል። እንኳን እግዚአብሔር አሳረፈ ደስ ብሎናል። ወንድሞቼ ተባረኩልኝ። መልካም ጊዜ የሆንላችሁ። ሰማችኋል? ብራዘር፣ እንዴት ነው? ሁሉ መልካም? አለን አለን። ፋኒ፣ ደስ ብሎኛል በጣም። ባይ ዘ ዌይ እሱን እኮ አስተዋውቀኛል የሆነ ቀን የሆነ ቀን እኮ እያደረጋችሁ ምናምን ትዝ ይላል የገባው ቀን ኦኬ፣ ያ የሆነ ጊዜ ቆይቷል። ረዘሚ እንደ ብራዘር አረ በስመ አብ። እኔ እስጢፎ ነዋ። ጓደኛዬ እኮ እስጢፎ ነው። የእኔ ያው ትንሽ የምንቀራረባው እሱ ናው ትሳለኛ ገርም አደገ ይገርማል በእናትህ ፋኒዬ በጣም ደስ ብሎኛል፣ እግዚአብሔርን ሀፒ ቱ ሲ ዩ። አሁን እንዲህ ደስ ብሎ ሳይ ደስ ይላል። ከምሬ ነው ማየና ምንድነው ያየሁት ደግሞ ምን ያህል የሰው መውደድ እንዳለ። እግዚአብሔር በጣም ብዙ ሰው ነው የሚወድህ ለአንተ ሪስፔክት የሚያደርግህና አንዳንድ ያየ ሁላችን፣ አሁን እኔም ባለትዳር ነኛ የልጆች አባት እኔ ምናምንና በመንገዳችን ሁሉ ጊዜ ይመስለናል። አንዳንዴ በቃ የማንሻገረው ከባድ ጊዜ ይመጣና ቻሌንጅ ያደረገናል ግን ያው እግዚአብሔር ደግሞ እንደሚያሻገር ነው ያየሁት እና እኔ አም ፕራውድ ኦፍ ዩ በእውነት ከምሬ ነው ማውራ። አንዳንዴ ያው አይባልም ግን ያው የላይፍ ሁኔታ የት ውስጥ እንደሚያስገባ አታቀው እና አንተ ግን ነገሮችን ቻሌንጅ አድርገ ስላለፍካቸው በእውነት እኔ በጣም በጣም እንደታናሽ ወንድሜ በጣም ነው የኮራውብህና ከምሬ ነው ፋንዬ። እግዚአብሔር ደግሞ ትልቅ ቦታ ያደርሳል፣ ገና በጣም የበለጠ ትልቅ ቦታ። እና አም ፕራውድ ኦፍ ዩ የእውነት ከልቤ ነው ማወራ። እንኳን እንደዚህ አውቄ እንዲሁም የሚገርመውን ሳሚ ሳሚ ጎረቤት ሳሚ ፍልፍሉ ታውቀዋለህ? ሳሚ ፍልፍሉ አረን አሁን አውሮፓን ያለው እና መቼ ትናንት ነው፣ አው ገብተን እያወራን ነበር የሆነ ቤት ውስጥ እና እሱ እኔ አዝየው ነው ያሳደግኩት ነው የሚለኝ ራሱ። ኖ ኖ ሳሚና ታቆም እንዴ ከእናንተ ቤት እኮ ፊት ለፊት ነው እኮ የነበረው። በዚህ ሜዳው ጋር ማለት ነው ሜዳው ጋር አለበት አለ። ኖ ኖ አክቹሊ ትልቅ ነው ያው ሳሚና ያው አንተ ልጅ ነበር ከዛ እንዴ እና ደስ ይላል። አሁን አሁን ሁልጊዜ ያው ሰው ድሮ እንደነበረበት አይደለም የምናገኘው እና አሁን አንተ ትልቅ ሆነ ምናምን የኛ በጣም ታናናሽ ነህ ለእንደዚህ ቁም ነገር ራሱ በቅተህ ኃላፊነት ተሰምቶ ጥሩ አባት ሆነህ ስናይ እኔም ኩራት ነው የተሰማኝ፣ በግሌ ማለት ነው። ፋንዬ በርታልን፣ ከጎንህ የእውነት ነው የማወራው እሺ ፋንዬ ከጎንነን ሄለንጋም እዛ ስትመጣም እኔ ብዙውን ጊዜ ሄለንጋ ሄዳለሁ እና እሷ ጋም ስትመጣ እንገናኛለን። በርታልኝ የኔ ወንድም እሺ ፋንዬ አለን አለን፣ ከጀርባህ ነን። እግዚአብሔር ደግሞ ሞር አበርትቶ እና አጠንክሮ ህይወትና ዘመን ጥሩ እንደሚሆን ባለሙሉ ተስፋ ነኝ። በርታልኝ ነው የምልህ አሁን እሺ ፋንዬ፣ ብዙ ሰው ከታች ይጠብቃል እናንተን ለማውራት እኔም እድሉን ስለሰጠኝ በጣም ነው የማመሰግነው ወንድ እሺ ወደ አንድ ሰፈር እንተዋውቃለን፣ ከበፊት ጀምሮ እና እኔ ህፃን እያለሁ እሱ ትልቅ ነበር። እና አዲስ አበባ እንደገባችሁ ለማታውቁ ከዶክተር ጋር በደንብ እንተዋውቃለን። ድሮ ሰፈር ህፃን እያለው ማለት ነው። አቲድ ስራ አይስጥልኝ ና ስጥልኝ። ሰላም ነው እንዴ? ወንድማችን ሰላም ይሰማል? አይሰማ? በመጀመሪያ ደረጃ መልካም ቀዳሚ፣ ሲቀጥል ደግሞ እኔ ምልክ በርታ ያው፣ ሁላችንም ስለምንባባል ባህል ስለሆነ አይዞ በርታ እንባባላለን። በእኛ ባህል ሌላው ደግሞ እንደ ታላቅ እህት የምመክርህ አንተ ህይወትን ኦልሬዲ አይተሃል። የኔ ምክርም አያስፈልግህም። ቻሌንጅ እያደረግኸው ነው ህይወት አሁን ሁላችንም ሀሳብ እንሰጥህ መካሪዎች ሆነን ሳይሆን በተሰማን ነገር አስተያየት ለመስጠት ነው እንጂ ማንም ከወለድክ በኋላ አይደለም። አንድ ሁለት ልጆች ወልደክ ትዳርን ያየክ አትመከረም ብዬ አስባለ። የሆነ ሰው የእድሜ ደረጃ ሲደርስ ያቃል ብዬ የምገመት ልጅ ልጅ እና፣ በዚህ አጋጣሚ እንደ ሀሳብ እንደው እንጂ እንደ ምክር እንዳትቀበለው። ሀሳብ ግን ያው ይንሸራሸራል። እናንተ ኦልሬዲ ሀሳብ እንዲሰጥበት በግልጽ ሚዲያ ላይ ስላመጣችሁት ማለት ነው። የኔ ሀሳብን መሰለክ ኃላፊነትን እየተወጣህ ነው። እኔ እንደ ሱፐር ሂሮ አላይህም። ብዙዎቹ ጎበዝ እና ጀግና ነህ ምን አይሉሃል። ነክ ጎብዝና ጀግንነት ኃላፊነትን እየተወጣ ስለሆነ ብቻ ነው። ነቲንግ ስፔሻል ገብተዋል። ከዚህ በፊትም አንተና የድሮ ባለቤትህ ወይም አሁን ኤክስ አበረታተን፣ እኔ ራሴ ያለ አቅም እንትን የሰጠናችሁ መሰለኝ ፓወር፣ ያለ አቅም ኃላፊነት፣ ያለ አቅም ፕራውድ መሸከም ማቅቷችሁ ይመስለኛል። አሁንም አንተን እኔ የምፈራለ መሸከም እንዳያቅትክ ይህን ኃላፊነትን በአግባቡ አባት የሚያስፈልገውን ነገር ለልጆቹ በአግባቡ ኃላፊነቴን እየተወጣው ነው ወይ? የእኛ ጭብጨባ፣ የእኛ ፉከራ፣ የእኛ ደስታ የአንተን ህይወት አይገነባም። አንተም ቤትን ማታ ላይ ዘግተ ትተኛለህ፣ እኛም ቲክቶካችን አጥፍተን እንተኛለን። ስለዚህ እዚህ ነገር ላይ ስህተት እንዳፈጥር ኃላፊነትን በአግባቡ መወጣት ግዴታ ነውና በዚህ አጋጣሚ ደግ። ደፍነትሊ እኔ በሱም አምና አለው። አንዳንድ ጊዜ ደግሞ ሁለት ማህበረሰብ ወይ ማሬ እያወራው ነው ከጓደኞች ጋር ይቅርታሽ። እንዳንተ ልጅ አንድ፣ ሁለት፣ ሶስት እና ምን አለ መሰለቅ ኃላፊነት ስንወጣ ምንከፍለ ዋጋ አለ። ምንከፍለ ዋጋ አንተ ካሁን በኋላ ስለ አንተ ህይወት ብዙ የምትጨነቅ አይመስለኝም በምትከፍለው ዋጋ ማለት ነው። ካሁን በኋላ ስትበላ፣ ስለ ልጆች ስትሄድ፣ ስለ ልጆች ስታስብ፣ ስትጸልይ፣ የፈለግከውን ነገር ስታርግ ተጨማሪ እንትናለቅ ህይወት ላይ እነሱ እነማን ናቸው? ልጆችህ ናቸው። ጌጦችህ ናቸው መከታዎች ናቸው። እነሱ ላይ ነው ኢንቨስት ማድረግ ያለብን፣ በአእምሮዋቸው ላይ በኮንፊደንሶቻቸው ላይ በማህበረሰባዊ ኑሯቸው ላይ ራሱ። ማህበረሰባዊ ስንባል የእኛ ማህበረሰብ በጣም ከባድ ነው። አሁን አንተና እኔ በምናደርገው ጭቅጭቅ መሀል ላይ አንተና ባለቤት በምታደርጉት ጭቅጭቅ መሀል ላይ ልጆች የሚጎዱት ነገር አለ። አሁን እነዚህ ተማሪዎች ናቸው የሚመጣው ዓመት ትንሿ ልጅ ኪንደርጋርደን ወይም አንደኛ ክፍል ትገባለች። ቡሊንግ የሚባል ነገር አለ። አበሻ ደግሞ በጣም ቆራጥ ነው ሰዎችን ማሳነስ ለማጎበዝም ለማሳነስም በጣም ጎበዝና አንቺ የከሌ ልጅ እንላለን ማለት ነው አሁን ሶሻል ሚዲያ ራ ራሱ በዚ ሁለት ሳምንት እና ሶስት ሳምንት ብታይ ከስር የሚሰጣችው ኮመንት ስታይ ለባለቤት የሚሰጣት የነበረው ኮመንት አንቺ የንትና ልጅ አንቺ የንትና ልጅ እየተባለች ነው። እና ልጆችህን ከእንደዚህ አይነት ጥቃት መጠበቅ አለበት፣ ኃላፊነትህ ነው። በተለይ ሴት ልጅህን እና እንደዚህ ነገሮችን አን ዋን ተከለሽ ዋን ተከለሽ መናገር ችግር የለውም። ያው እንግዲህ የወለደ ታጋለ በየአምስት ደቂቃው ነው አይጠፋው። እሺ፣ እሺ። እና ከእንደዛ አይነት ጥቃት እንዳይደርስባቸው ልጆችህን የአንተ የቤት ስራ ያስፈልጋል። ትልቅ የቤት ስራ ነው የሚያስፈልግህ። ልጆቹ ምግብ በልተው ልብስ ለብሰው ትምህርት ቤት ሄደው አምጥተሃቸው ተኝተው ታቅፎ ተስሞ አይበቃቸውም። በጭንቅላታቸው ላይ መስራት ያለብህን ነገር ከዛሬ ከዚች ቀን አንስተህ ነው ማሰብ ያለብህ። እነዚህ ልጆች የአንድ የአንተና ሁለት የባለቤትህ ከዛም፣ አያት አላቸው። ሁላችንም የምናውቀው ነገር አለ፣ አልደግምልህም እሱ። ከዛ ውስጥ የመጡ ልጆች ናቸው እና እነዚህ ልጆች ነገ ጠዋት የምትጠየቅባቸው ናቸው። መልስ እንድሰጣቸው ይፈልጋሉ። ትጠይቅሃለች የሴት ልጅ፣ ወንዱ ይጠይቅሃል። ለዛ ነገር ተዘጋጅተህ መገኘት አለብህ ነው እምልህ እኔ ማለት ነው። ሲቀጥል ደግሞ እንደ እህት፣ እንደ ታላቅ እህት ልመክር የምፈልገው አንተ ይሄ የምታደርገው ጌም መጫወቱን ኢንተርቴንመንት የምታደርገው ምናምን ነገር በጣም ነው የምወድልህ። ጎበዝ ጀግና። በተለይ ዩቱብ ላይ ልጆች እንዴት እንደሚያደርጉ የቤት ስራ ስታሰራቸው፣ ልብስ ስቀይር፣ ጸጉር ስትሰራ ምናምን ብዙዎቹም በእንደዚ አይነት ከአንተም የሚማሩ ሲንግል አባቶች ወይም ሌሎች ዜጎች ምናምን ስላሉ እሱ ደግፍልሃለሁ። ነገር ግን ላይቭ እንደዚህ ላይቭ ይዘሃቸው መምጣት እኔ አልደግፍልህም። እንደ እህት ከጠየቀኝ ይባላል። ይሄ ላይቭ ላይ ገብተህ ከልጆቹ አንድ ላይ ሀይ እያሉን ባይ እያሉን ማለት ነው እና እንደ እህት እሱን ነገር ከነጨራሹ ባታመጣቸው ቆንጆ ነው። ዩቱብ ላይ ግን ቀርተ እንትን አርገ ሳንሱር ይባላል ስትቀዳው ጥሩ ነገር የምታቀርብልን፣ የምትቆጡትን፣ የምታስተምራቸው ምንድነው ምትነግራቸው ምናምን ሳይሆን ያው የተስተካከለ ቪዲዮ ስለምታመጣ ከዛ ውስጥ ብዙ ሰው ይማራል ብዬ ስለማስብ ዩቱቡ ላይ ሞር ፎከስ ብታረግ ይሻላል። ልጆቹ ላይ ላይቭ ላይ ግን እ ፍን አርገ ድብቅ አርገ ልጆችን አሳድግ እሺ እንዴት ነው? ጥቃት እንዳይደርስባቸው። ምን አይነት ጥቃት ስትል፣ ከዚህ አይነት ማህበረሰብ ውስጥ ጥቃት እንዳይደርስባቸው። እኔም አንዷ ከጥቃት አድራሾቹ ስለሆንኩኝ ማለት ነው። እናገራለሁ፣ እጽፋለሁ፣ አወራለሁ። እና ከእንደዚህ አይነት ጥቃት እንዳይደርስባቸው ልጆችህን እፍና ርገ ትይዛቸዋለ። ሲቀጥል ደግሞ የእኔና የሌሎች መሰሎቹን ጭብጨባና ሆ ሃይታ ሁሉንም እንደ ጸጋ ትቀበለው። ትከሻ ይኑርክ። ጎበዝ ጎበዝ ጎበዝ ስላል መሰለኝ እንደ እንደዚህ አይነት ጥቃት ያደረስናችሁ ብዬ ነው የማስበው። አንተና ባለቤትህን እንደምትዋደዱ የነበረ ድብቅ ብላችሁ ብቻችሁ እንደ ባህላችን እንደ ስራችን ሁለታችሁን ጎበዝ ስማርቶች ናችሁ ሽሽግ ብላችሁ ብትኖሩ ኖሮ ይሄ ሁላ ጥቃት የሚደርስባችሁ አይመስለኝም ነበረ። ቢከዚ የከፈላችሁት በጣም ትልቅ ነበረ። ተማምናችሁ አንተ ራሴ የከፈልክላት ለእሷ የሚገርም ዋጋ ነው። ከዛ ሁሉ ከማህበረሰባዊ ተጽዕኖ፣ ከሀገራዊ ተጽዕኖ፣ ከራስህ ተጽዕኖ ሚስቴን እና ልጆቼን ብለ ዋጋ የከፈልክላትን ለብቻ ዛሃት ብትሆን ኖሮ እሷም ንግስትህ አንተም ንጉሷ ሆናችሁ ትኖሩ ነበረ። ይሄ ክፍት የሆነው ነገር ነው ያጋለጣችሁ ነው የማምነው። እና ሁልጊዜ ከወደቅንበት ነው ስህተት የምንማረው እና ከዛ ስህተት እኔም ካንተ የተማርኩት ነገር አለ። የእኛን ደግሞ ሁሉንም አስተሳገስ እሱን አትስማ። ነገር ግን እኔ ከአንተ ከእሷ ከእናትዮ ከሌሎቹ በአንተ ዙሪያ ከሚያወሩ ሰዎች ይልቅ በጣም እጅግ በጣም ለልጆቹ ነው ያሰብኩት፣ እና ልጆችህ ላይ የቤት ስራ ስራ። ልጆችህ አገር ተረካቢ ጀነሬሽን ተረካቢ ይጠይቁሃል። አባዬ ይለሃል ለማየ ይበሃል። ግራጁዌሽን አለ ካሁን በኋላ ልደት አለ ካሁን በኋላ ትጠያየቃላችሁ። ከእናት ጋር ግዴታዋ ነው መጠየቅም፣ አንተም ደግሞ እንድትጠይቅ ደግሞ መንገድ የመክፈት ግዴታ ነው። ስለዚህ እዛ ውስጥ በጣም ጥያቄና መልሱ ስላለ ክፉም አትደራረሱ፣ በተለይ በልጆቻችሁ ዙሪያ ኃላፊነቱን እንደ አባት ተሸከም ነው ምልጭ። በርታ። ለእኔ አንተ እንደሌሎቹ ጀግና ነው ምናምን አለ ኃላፊነት እንደተወጣ ነው ግዴታ ነው። ሌላ የምንጀምር መሰለህ? በጣም ደስ የሚለኝ ማለት ነው ልጆች ወይም ልጅ የፈጣሪ ስጦታ ነው። ልጅን ማሳደግ ግን ዝናር መታጠቅ ነው። ገብቷል። ዝናር ማለት ጦር ሜዳ ውስጥ ነው ያለው። አሁን አንተ መማረክ የለብህም መገደል የለብህም እጅ መስጠት የለብህም መውደቅ የለብህም። ለማስትል ለልጆች እና ግዴታህን ተወጣ ነው የምልህ አይዞህ ወንድሜ በርታ አለ እንወድሃለን አላበዛውብህ ማ ጨቀጨቅኩ እንዴ አንቺን ጓደኛ ነው መሰለኝ አበባ እየሰጡህ ነው ቲጂ አመሰግናለሁ ሁላችሁንም በልጆች ዙሪያ ነው ከልጆች ጋር ሙሉው እ